ጤና ይስጥልን ክቡራን ተመልካችን የተከታዮች እንደምን ሰነበታችሁ። ይህ ፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግባቱን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ከባለፈው የቀጠለው ክፍል ሁለት ፕሮግራማችን ስለ ኤሲ አጠቃቀም እናያለን። በባለፈው በክፍል አንድ ፕሮግራማችን ኤሲ ምንድን ነው ኤሲን በትክክል ስራውን ለመስራት ምን አይነት ኮምፖነንቶች አገልግሎት ላይ ይውላሉ፣ እነዛ ኮምፖነንቶች ምን አይነት ስራዎችን ይሰራሉ የሚሉትን ነገሮች አይተናል። በዛሬ ፕሮግራማችን ደግሞ እነዛ ኮምፖነንቶች በአግባቡ ሰርተው ጋቢናችን ውስጥ ገብተን ኤሲውን እንዴት ኦፕሬት እንደምናደርግ፣ በምን አይነት የአየር ጸባይ ላይ የትኛውን ሲስተም መጠቀም እንዳለብን እናያለን ማለት ነው። እስከ መጨረሻው ድረስ አብሯችን ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲሆን በኮመንት ሴሽን ሊያስቀምጡልኝ፣ ይህ ስልጠና ለሁሉም ሊደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ክቡራን ተመልካችና ተከታዮች በመግቢያ እንዳያችሁት በዛሬው በክፍል ሁለት ፕሮግራማችን የተሽከርካሪ ኤሲ አጠቃቀምን እናያለን ማለት ነው የተሽከርካሪን ኤሲ ሲስተም በአግባቡ ለመጠቀም ማወቅ ያለብን የተለያዩ ነገሮች ይኖራሉ የመጀመሪያው ምንድነው ፕሪዲፓርቸር ፕሪፓሬሽን ነው ተሽከርካሪያችን ጋር ስንደርስ የምናደርጋቸው ነገሮች ናቸው የመጀመሪያው ምንድነው ዩ ሀቭ ቱ ቬንትሌት ዩር ካር ተሽከርካሪያችን ቬንትሌት ማድረግ ይኖርብናል ኤሲን ከመጠቀማችን በፊት የተሽከርካሪያችን በርና መስኮቶችን በመክፈት ማናፈስና ንጹህ አየር እንዲዘዋወር ማድረግ አለብን። ሁለተኛ ላይ ስታርት ዊዝ ኩል ካቢን ተሽከርካሪያችን ላይ ኤሲ ለመጠቀም ቀዝቃዛ በሆነ አየር ብንጀምር የተሻለ ነው ማለት ነው። ተሽከርካሪያችንን አቀዝቅዘን መጀመር ኤሲን ስንጠቀም በፍጥነት ጥሩ አየር እንዲዘዋወር ለማድረግና ኤሲ ላይ የሚፈጠረውን ጫና ለመቀነስ ያገለግላል ማለት ነው። ያንን የሞቀ አየር አስተካክሎ ተሽከርካሪያችን ላይ ጥሩ አየር እንዲዘዋወር እስከሚያደርግ ድረስ ረጅም ሰዓት ይወስድበታል ወይ ደግሞ ረጅም ደቂቃዎች ይወስድበታል ማለት ነው ስለዚህ ያ እንዳይሆን የተሽከርካሪያችንን ጋቢና አቀዝቀዘን መጀመራችን ኤሲ ላይ የሚፈጠረውን ጫና መቀነስ እንችላለን ማለት ነው ክቡራን ተመልካችን ተከታዮች ኤሲ ከመጠቀማችን በፊት አስቀድመን መስታወቶቹን ልክ በእንደዚህ አይነት ሁኔታ ማውረድ እና በሮቹን መከፋፈት ይኖርብናል ለምን ኮልድ በሆነ ካቢን ለመጀመር ወይ ደግሞ ቀዝቃዛ በሆነ ጋቢና ለመጀመር ማለት ነው ይሄ ምን አይነት ጥቅሞች አሉት ሙሉ ሎዱ ኤሲ ላይ እንዳይሆን ይረዳዋል ማለት ነው ጋቢናው ቀዝቃዛ ከሆነ በኋላ ኤሲን ብንጠቀም የተሻለ ነው ስለዚህ በእንደዚህ አይነት ሁኔታ ካቀዘቀዘን በኋላ ነው ወደ ኤሲ አጠቃቀም የምንሄደው ማለት ነው ሁለተኛ ላይ ኤሲን መጠቀም መጀመር ነው መጀመሪያ ላይ ኤሲን መጠቀም ስንፈልግ የምናደርገው ምንድን ነው ዩ ሃቭ ቱ ኢንጌጅ ዘ ኤሲ ኮምፕረሰር ነው የኤሲ ኮምፕረሰሩን ኢንጌጅ ማድረግ ወይ ደግሞ ሲስተሙን ስራ ማስጀመር ያስፈልጋል ማለት ነው ሲስተሙን እንግዲህ ስራ በምናስጀምርበት ጊዜ መጀመር ያለብን ከሎው ስፒድ ነው ማለት ነው። በአነስተኛ የፋን ስፒድ መጀመር ይኖርብናል። ቀጥታ አዞረን ከፍተኛ ላይ መሄድ የለብንም። ስፒዱን በአነስተኛ መጀመር ይኖርብናል። ሌላኛው ኤሲን ኦን ካደረግን በኋላ ወይም ኢንጌጅ ካደረግን በኋላ ስፒዱንም በአነስተኛ ሞድ ከጀመርን በኋላ ሪሰርኩሌሽን ሞድን መጠቀም ይኖርብናል። አሁን እዚጋ በምስሉ ላይ እንደምታዩት ሁለት ሲስተሞች አሉ። አንደኛው ፍሬሽ ኤር ከውጭ የሚገባበት ነው። ሁለተኛው ደግሞ ሪሰርኩሌሽን ሞድ ነው ማለት ነው። ስለዚህ ሪሰርኩሌሽን ሞድን መጠቀም ያስፈልጋል ማለት ነው። ውስጥ ያለውን አየር ሪሰርኩሌት በማድረግ መጠቀም በተለይ በሞቃት ጊዜ የውስጡን አየር ብንጠቀም ይመረጣል። ምክንያቱም ከውጭ የምንጠቀም ከሆነ ሞቃት አየር ይገባል ማለት ነው። ያንን አየር ደግሞ ለማቀዝቀዝ ኤሲ ከፍተኛ የሆነ ኃይልን ያወጣል ወይ ደግሞ ከፍተኛ የሆነ ታይምን ይጠቀማል ማለት ነው። ስለዚህ ያ ደግሞ በነዳጅ ፈጆታችን ላይ፣ በኤሲ ኮምፕረሰራችን ላይ ተጽዕኖ ይኖረዋል ማለት ነው። ስለዚህ የውጭ አየር ሞቃት ከሆነ ሪሰርኩሌሽን ሞድን እንጠቀማለን። ረጅም ርቀት እንደው የምንጠቀም ሆነ ከውጭ ፍሬሽ ኤርን በተነክተን መጠቀም ይኖርብናል። ቅድም እንደተነጋገርነው በሞቃት ጊዜ ከሆነ ውስጥ ያለውን ሪሰርኩሌት ብናደርግ የተሻለ ነው። በቀዝቃዛ ጊዜ ደግሞ የውጭን ብንጠቀም የተሻለ ነው። ውስጥ ያለው አየር ሊሞቅ ስለሚችል ከውጭ ያለውን ፍሬሽ ኤር ብንጠቀም የተሻለ ነው። የምናሽከረክርበት ቦታ ላይ ደግሞ መጥፎ የሆነ ሽታዎች ካሉ፣ አዋራ ካለበት፣ ሳፎኬሽን ያለበት አካባቢ ጥሩ ያልሆነ አየር የሚንቀሳቀስበት አካባቢ ደግሞ ከሆነ ሪሰርኩሌሽን ሞድን ብንጠቅም የተሻለ ነው ማለት ነው። ስለዚህ ፍሬሽ ኤር እና ሪሰርኩሌሽን ሞድ የምንጠቀመው እንዳየሩ ሁኔታ ነው ማለት ነው። በመጀመሪያ ላይ እንደተነጋገርነው ረጅም ርቀት የምናሽከረክር ከሆነ ቀዝቃዛ ቦታ ላይ የምናሽከረክር ከሆነ ፍሬሽ ኤርን መጠቀም ይኖርብናል። ሞቃት ቦታ ላይ እና ከውጭ ያለው አየር የተበላሸ ከሆነ ሽታ ካለ አዋራ ካለበት ደግሞ ሪሰርኩሌሽን ሞድን ብንጠቀም እየተሻለ ነው ማለት ነው። ስለዚህ ሪሰርኩሌሽን እና ፍሬሽ ኤር ሞድ አጠቃቀም በእንደዚህ አይነት ሁኔታ መሆን ይኖርበታል። ሌላኛው አጀስ ቴምፕሬቸር ኤንድ ኤርፍሎ ነው። የምንፈልገውን አየር ሁኔታ እስከምናገኝ ድረስ የአየር መውጫውን አቅጣጫና የአየር ሁኔታ ማስተካከል ያስፈልጋል ማለት ነው። የተሽከርካሪያችን ኤሲ ሲስተም ላይ የሚገኝ ማሞቂያና ማቀዝቀዣ ክፍል አለ። ሙቀት የምንፈልግ ከሆነ ወደ ሙቀት፣ ቅዝቃዜ ደግሞ የምንፈልግ ከሆነ ወደ ቅዝቃዜ አቅጣጫ እያዞርን ማስተካከል ይኖርብናል ማለት ነው። ከዛ በተጨማሪ ደግሞ ኤርፍሎ ሜቶዱንም ማስተካከል ያስፈልጋል። ወዴት ይምጣለን? ወደ እግራችን፣ እግራችንና ፊትለፊት ላይ ወደፊት ለፊት ብቻ መስታወታችን ላይ መስታወታችን ላይ እና እግራችን ላይ ብቻ እንድንጠቀም እንፈልግ ከሆነ ያንን ማስተካከል ያስፈልጋል ማለት ነው። ስለዚህ የኤር ፍሎ እና የቴምፕሬቸር ሁኔታ አጀስት ማድረግ ይኖርብናል ማለት ነው። በመጀመሪያ ላይ ምን እናደርጋለን? ኤሲያችንን ኦን እናደርጋለን ማለት ነው። በቀጣይ ምን እናደርጋለን? የፋናችንን እስፒድ ከአነስተኛው እንጀምራለን ማለት ነው። ለምሳሌ እዚህ ጋ ሎ ነው። ከዛ እየጨመርን እንሄዳለን ማለት ነው። ልክ እንደዚህ እየጨመርን ስንሄድ ድምፅን እንሰማለን፣ እንዲሁም ንፋሶች በዚህ ይወጣሉ ማለት ነው። ስለዚህ ይሄንን መጀመሪያ በአነስተኛ ስፒድ እንጀምራለን ማለት፣ በከፍተኛ ስፒድ መጀመር የለብንም፣ በአነስተኛ ስፒድ እንጀምራለን ማለት ነው። በመቀጠል የምናደርገው ምንድን ነው ሪሰርኩሌሽን ሞድን የምንጠቀመው እቺን ሞድ ማለት ነው። ይሄንን መጠቀም የለብንም። ይሄንን የምንጠቀመው ተሽከርካሪው እየተንቀሳቀሰ እያለ ነው። ተሽከርካሪው ቆሞ ከነበረ እችኛዋን ሜትድ እንጠቀማለን። ይሄንን ነክተን ውስጥ ያለውን ኤር ብቻ ሪሰርኩሌት አድርጎ አቀዝቅዞ ወይም ደግሞ እዚጋ ልክ እንደመረጥ ነው፣ ቅዝቃዜም ከሆነ ቅዝቃዜ፣ ሙቀትም ከሆነ ደግሞ ሙቀትን እንዲያመጣልን ሪሰርኩሌሽን ሞድ እንጠቀማለን ማለት ነው። እንግዲህ እነዚህ ነገሮች ስንጠቀም እንግዲህ እንደ ቦታው ይለያያል ማለት ነው። ለምሳሌ ምናሽከረክርበት አካባቢ ረጅም ርቀት የሆነ ከከተማ ክልል ውጭ ነፋሻማ ጥሩ አየር ላይ ከሆነ አየር ከውጭ እንዲገባ ፍሬሽ ኤርን ሰርኩሌሽን ሞድ እንጠቀማለን ማለት ነው። የምናሽከረክርበት አካባቢ ደግሞ በጣም ሞቃት አካባቢ ከሆነ ከውጭ የሚገባው አየር ስለሚረብሸን ሪሰርኩሌሽን እንጠቀማለን ማለት ነው። እዚሁ ጋቢናችን ውስጥ ያለውን አየር ሪሰርኩሌት አድርጎ እንዲያመጣልን ወይ ደግሞ እንድንጠቀም፣ ወይ ደግሞ እንዲያነፍስልን ሪሰርኩሌሽን ሞድን እንጠቀማለን ማለት ነው። በጣም ቀዝቃዛ ቦታ የምናሽከረክር ደግሞ ፍሬሽ ኤርን ወይ ደግሞ ከውጪ አየር እንዲገባ እንጠቀማለን። ምናሽከረክርበት አካባቢ ደግሞ የሚረብሹ ሽታዎች ያሉበት አዋሪያ ያለበት ሳፎኬሽን ያለበት መጥፎ ኤሪያ ከሆነ ደግሞ እንጠቀማለን ሪሰርኩሌሽን ሞድ እንጠቀማለን። ውስጥ ያለውን አየር ሪሰርኩሌት አድርገን ለመጠቀም ችንበተን እንነካለን ማለት ነው። ስለዚህ እነዚህ ኮንዲሽናል ናቸው ማለት ነው። የምናሽከረክርበት አካባቢ ሎንግ ዲስታንስ ድራይቪንግ ከሆነ፣ ቀዝቃዛ አካባቢዎች ከሆነ ፍሬሽር እንጠቀማለን። ምናሽከረከርበት አካባቢ በጣም ሞቃት ከሆነና ፖሉታንት ኤር ወይ ደግሞ የተበከለ አየር ያለበት አካባቢ ደግሞ ከሆነ ሪሰርኩሌሽን ሞድን እንጠቀማለን ማለት ነው። ሌላኛው ቴምፕሬቸርና ኤር ፍሎውን እናስተካክለዋለን። ቴምፕሬቸር ምን እናስተካከል ሲባል ሙቀት ምን ፈልግ ከሆነ ይሄንን ፓርት ወደ ሙቀት አቅጣጫ እናዞረዋለን ማለት ነው። ቅዝቃዜ ደግሞ ምን ፈልግ ከሆነ ደግሞ ወደ ቅዝቃዜ ሙሪ ወይ ደግሞ ወደ ሰማያዊ ከለር ወዳለበት ቦታ ላይ እንወስዳለን ማለት ነው። ሌላኛው ኤርፍሎ ነው። ኤርፍሎን እንዴት አጀስት እናድርግ ብንል ለምሳሌ እዚኛው አካባቢ ላይ የምንጠቀም ከሆነ እዚኛው ላይ አዙረን የምንጠቀም ከሆነ አየሩ የሚወጣው በዚህና በዚህ ነው ማለት ነው። በእነዚህ በአራቱ ቀዝቃዛም ሊሆን ይችላል አየሩ ወይም ደግሞ ሞቃትም ሊሆን ይችላል ማለት ነው። ስለዚህ በዚህ በኩል አየር እንዲወጣልን ከፈለግን ፍለፊታችን አካባቢ ጋቢናችን ውስጥ አካባቢ አየሩ እንዲስተካከልልን ፍለፊት እንዲወጣልን ስንፈልግ እችን ፊት ለፊት ሞድ ላይ እናረጋታለን ማለት ነው። ይሄኛውን ግን ወደዚህ እናዞራለን። ይህ ልክ ወደዚህ የምናዞርበት ሰዓት አየሩ የሚወጣው ፊት ለፊትና እግራችን ስር ይወጣል ማለት ነው። በሁለቱም አቅጣጫ ይሆናል። እችኛው አቅጣጫ ላይ በሚሆንበት ሰዓት ማለት ነው። ስለዚህ እግራችን አካባቢ ሙቀት ከተሰማን እናረጋለን ይሄኛውን ቀዝቃዛ ላይ እናደረግና ይሄኛውን ምርጫችን የምናደርጋለን ፊት ለፊት እና እግራችን ላይ እናደርጋለን። እግራችን ደግሞ ቀዝቅዞን ከሆነ ይሄኛውን ወደ ሞቃት አቅጣጫ እንቀይረውና እንዲሞቅልን ማድረግ እንችላለን ማለት ነው። ሌላኛው ደግሞ ምን እናደርጋለን? ይሄን ወደዚህ እናዞራል። ይሄን ስናዞር ይሄን ፓርቲ ይዘጋውና የት ይወጣል? እግራችን ላይ ብቻ ይወጣል ማለት ነው። እግራችን ብቻ ስንፈልግ ማቀዝቀዝ ስንፈልግ ደግሞ ማሞቅ ስንፈልግ ይሄኛውን ፓርት እንጠቀማለን ማለት ነው። ልክ ወደዚህ ደግሞ እናዞሯለን። ይህን ስንጠቀም ምንድን ነው የሚያደርገው እግራችንንና ይህን መስታወቱ አካባቢ ሙቀት ከፈለግን ሙቀት፣ ቅዝቃዜ ደግሞ ከፈለግን ቅዝቃዜ እንዲወጣ ይረዳናል ማለት ነው። ይሄ እንግዲህ ምንድን ነው ፍሮንት ግላስ ዲፎገር ማለት ነው። የፊቱን መስታወት ምን ያደርግልናል? ጭጋጉን ለማጥፋት ይረዳናል ማለት ነው። ስለዚህ የፊት መስታወት ዲፎግ እንዲሆን ጭጋግ በሚሆንበት ጊዜ፣ በዝናብ ጊዜ፣ ጭጋጋማ አካባቢ ስናሽከረከር ይሄ ጉም ይሆናል ማለት ነው። ይህንን ለማጥፋትና እግራችንን ሙቀት እንዲሰማ ምን እናደርጋለን? ይህንን ሙቀት ሊያደርገን፣ ይህንን በእንደዚህ አይነት መልኩ እንጠቀመዋለን ማለት ነው። እግራችን ግን የማንፈልግ ከሆነ መስታወቱ ብቻ ዲፎግ እንዲሆን የምንፈልግ ከሆነ ግን ችን ወደ መስታወት አቅጣጫ እናዞራታለን ሙቀት ከፈለግን ሙቀት ቅዝቃዜ ደግሞ ከፈለገን ቅዝቃዜ ያደርገን፣ ይሄንን ዲፎግ ማድረግ ይኖርብናል። ነገር ግን ሙቀቱ የተሻለ በፍጥነት ዲፎግ ሊያደርግልን ይችላል ማለት ነው። ስለዚህ ፊት ለፊቱን ዲፎግ ለማድረግ እነዚህ እንጠቀማቸዋለን። ስለዚህ ቴምፕሬቸር አጀስትመንት እና ኤርፍሎ አጀስትመንት በእንደዚህ አይነት መልኩ እናስተካክላለን። ሌላኛው የጀርባ መስታወት ይኖራል። የጀርባ መስታወቶችን ላይ ዲፎግ የሚሆን ከሆነ እነዚህ ኮፐር ዋይሮች ይህንን የማሞቅ ስራን ይሰራሉ። ማለት እዚህ ጋር ለምሳሌ ብዙ አሉ፣ ከታች ጀምሮ እስከ ላይ ድረስ እነዚህ ዲፎገር ኮፐር ዋይሮች አሉ። እነዚህን ኦን በማድረግ ከኋላ ያለው መስታወት ላይ ጭጋጉ እንዲጠፋ ማድረግ እንችላለን ማለት ነው። የኋላው ዲፎገር እንግዲህ ኤሌክትሪክ እንዲያገኝ ምን እናደርጋለን? ቺም ፓርት ኦን እናደርጋታለን ማለት ነው። እቺ ልክ ኦን በምትሆንበት ሰዓት አሁን ያየነው የኮፐር ዋይሩ ኤሌክትሪክ ከረንት ያገኝና ሙቀት ይኖረዋል ያ ሙቀት የጀርባ መስታወቱ ላይ ያለውን ዲፎግ ማጥፋት እንዲችል ያደርግልናል ማለት ነው። ስለዚህ ይሄኛው የጀርባ መስታወት፣ ይሄኛው ደግሞ የፊት መስታወት ዲፎግ ለማድረግ ይሄ ደግሞ መስታወቱንና እግራችንን ሙቀት ለመስጠት እዚህ ላይ ደግሞ ሲሆን እግራችንን ብቻ፣ እዚህ ጋር ደግሞ ሲሆን ፊት ለፊትና እግራችንን ብቻ፣ እዚህ በኩል ደግሞ ስናደርገው ፊት ለፊት ብቻ አየር እንዲወጣ ማድረግ ይኖርብናል ማለት ነው። ሌላኛው አንዳንድ እያሽከረከርን እያለ ግራና ቀኝ ያሉ ስፖኪዎች ላይ ግራና የቀኝ መስታወቱ ጉም ይሰራብናል። በክረምት ወይም በዝናብ ወቅት ስናሽከረክር መስታወት ከፍተ እናሽከረክር ከሆነ ዝናብ ይገባብናል። ስለዚህ ዝናብ የሚገባ ደግሞ ከሆነ መስኮቱን ስንዘጋው ደግሞ ይሄም ይሄም ምን ይሰራብናል? ጉም ይሰራብናል ወይ ደግሞ ፎግ ይሰራል ማለት ነው። ስለዚህ በዚህ ጊዜ ምን እናደርገዋለን? እቺም ፓርት ፊት ለፊት ላይ እናደርግና ሙቀት ላይ አድርገን ምን እናደርገዋለን? እነዚህን ፓርቶች ዘግተናቸው እቺን አቅጣጫ እናስተካክለታለን። ይሄንን ወደ እስፖኪው አቅጣጫ፣ ይሄን ልክ ወደዚህ ስናዞር ምን ያደርገዋል? ይሄንን ፓርት ያሞቅልናል። ይሄ ሞቀ ማለት እዚህ ጋ ያለው ዲፎግ ለቀቀ ማለት ነው። ይሄ ዲፎግ ደግሞ ለቀቀ ማለት ስፖኪዋችንም በደንብ ማየት እንድንችል ይረዳናል ማለት። ስለዚህ የቀኝ በኩሉ እንደዛ እናደርጋለን። በእኛ በኩል ደግሞ ልክ በእንደዚህ አይነት ሁኔታ እናዞሮና ይሄንን ፓርት ሙቀት እየሰጠ ነው ፎጉን ማጥፋት እንድንችልና ስፖኪው ማየት እንድንችል ይረዳናል ማለት ነው ስለዚህ ኤሲ ሲስተም ላይ እነዚህ ነገሮች በሙሉ በትክክል ከሰሩ በክረምት ወቅት በዝናብ በምናሽከረክርበት ጊዜ በትክክል ከውጭ ያለውን ትዕይምት ማየት እንችላለን። የግንባር መስታወት፣ ስፖኪዎቹን፣ የጀርባ መስታወት በአግባቡ ማየት እንድንችል ይረዳናል ማለት ነው። ስለዚህ በአጭሩ ተሽከርካሪያችንን ውስጥ ገብተን ኤሲ ለመጠቀም ስንፈልግ መጀመሪያ ምን እናደርጋለን? ልፋችንን ኦን አድርገን ኤሲያችንን እናበራለን። ከዛ በኋላ የንፋሱን አቅጣጫ እናስተካክላለን። በየትኛው በኩል ንፋስ እንደምንፈልግ አጀስት አድርገን እንቅስቃሴያችንን እንጀምራለን ማለት ነው። ፋኑንም አስተካክለን ከዛ በተጨማሪ በዘመናዊ መኪኖች ላይ ውስጥ ያለውን ቴምፕሬቸር በዲግሪ ሴንትግሬድ ወይ ደግሞ በዲግሪ ፋራናይት ይነግሩናል ማለት ነው። ስለዚህ በተሽከርካሪያችን ውስጥ ከ22 እስከ 25 ዲግሪ ሴንትግሬድ ወይ ደግሞ ከ72 እስከ 75 ዲግሪ ፋራናይት ከሆነ ጥሩ የአየር ሁኔታ ነው ማለት ነው። ስለዚህ እዚህ ቴምፕሬቸር ላይ ሲደርስ የፋን ስፒዳችንን ልንቀንስ እንችላለን ማለት ነው። ሌላኛው አቮይድ ዳይሬክት ኤርፍሎው የማንፈልጋቸው ቦታዎች ላይ ያሉትን ኤርፍሎዎች ማስተካከል ወይ ደግሞ መዝጋት እንችላለን ማለት ነው። ለምሳሌ ኤሲን ስንጠቀም በቬንት በኩል የሚወጣውን አየር ወደ ጭንቅላታችን አካባቢ ወደ አንገታችን አካባቢ ወይ ደግሞ ሴንሲቲቭ አካባቢ ላይ ወይ ደግሞ እግራችን ላይ ህመም ቢኖር፣ እጃችን ላይ ህመም ቢኖር እንዳይተነፍስ መጠንቀቅ ያስፈልጋል ማለት ነው። ስለዚህ በምናሽከረክርበት ጊዜ ይህንን ጥንቃቄዎች እናደርጋለን። ሌላኛው የትኛው ነው ጥሩ ኤሲን ብንጠቀም ይሻላል ወይስ ደግሞ መስታወት ማውረድ ይሻላል የሚለውን ነገር እንይ የተሽከርካሪያችን ኤሲና መስታወት አጠቃቀም በነዳጅ ፍጆታችንና በተሽከርካሪያችን ገቢና ውስጥ ባለው ምቾት ላይ ልዩነት ስላለው አጠቃቀሙን ማወቅ ያስፈልጋል ማለት ነው። ለምሳሌ በሎወር ስፒድ ወይም ደግሞ በአነስተኛ ፍጥነት የምንንቀሳቀስ ከሆነ ወይም ደግሞ 50 እስከ 60 ማይል ፐርወር ወይንም ከ80 እስከ 90 ኪሎ ሜትር ፐርወር አካባቢ የምንንቀሳቀስ ከሆነ በዚህ ፍጥነት ላይ ኤሲ ማብራትና መጠቀም የነዳጅ ፍጆታችን ላይ ተጽዕኖ ስለሚኖረው ወይም ደግሞ ፍጥነቱ አነስተኛ የሚባል ከሆነ መስታወቱን በማውረድና በማውጣት ጋቢና ውስጥ ያለውን አየር ማስተካከል ይቻላል ማለት ነው። ነገር ግን ይሄ ዝናብ በሌለበት ጊዜ ነው። ዝናብ ባለበት ጊዜ በ10ም በ20ም ኪሎሜትር ፐር አወር እየሄደን ኤሲ ልንጠቀም እንችላለን። ምክንያቱም መስታወት አውረድን ማለት ዝናብ ይገባል ማለት ነው። ስለዚህ መስታወታችንን ዘግተን ኤሲ ልንጠቀም እንችላለን። በደረቅ ጊዜ ወይም ደግሞ ምንም አይነት ዝናብ በሌለበት ጊዜ ግን ስንጠቀም ስፒዳችን ከ80 እስከ 90 ኪሎ ሜትር ፐር አወር እስኪሆን ድረስ መስታወት እያወረድንና እየዘጋን የአየር ሁኔታ ማስተካከል እንችላለን ማለት ነው። ግን የድምፅ መረበሽና ኖይዞች ሊኖሩ ይችላሉ። አት ሃየር ስፒድ ስንሆን ወይ ደግሞ ከ50 እስከ 60 ማይል ፐር አወር ወይንም ከ80 እስከ 90 ኪሎ ሜትር ፐር አወር በላይ የምናሽከረክር ግን ከሆነ መስታወት አውርደን ማሽከርከር ከፍተኛ የሆነ ድራግ ሬዚስተንስ ወይ ደግሞ ተሽከርካሪ ወደፊት በሚሄድበት ጊዜ አየር ተሽከርካሪያችን ውስጥ እየገባ እንዳይሄድ በማድረግ ተሽከርካሪውን ፍጥነት ይቀንስብናል ማለት ነው። ይሄ ደግሞ እኛ እንዲፈጥንልን ብለን ነዳጅ በከፍተኛ ሁኔታ እንጫናለን ማለት ነው። ይሄ የሞተሩን የነዳጅ አወሳሰድ ስለሚያበላሽ ወይ ደግሞ የነዳጅ ፍጆታን ስለሚጨምርብን ከዚህ ፍጥነት በላይ ስንሆን ኤሲን ብንጠቀም የተሻለ ነው ማለት ነው። ስለዚህ ፍጥነታችን ከፍተኛ ከሆነ መስታወት ከማውረድ ኤሲን ብንጠቀም የተሻለ ነው ማለት ነው። ሌላኛው ኮንሲደር ማድረግ የሚኖርብን ነገር ምንድን ነው? ኤሲን ስንጠቀም ኮንፈርት ይኖረዋል ማለት ነው። ኤሲ መጠቀም ተመሳሳይ የሆነ አየር ፍሰት እና ምቾት ያለው ሲሆን መስኮት መክፈት ደግሞ የተለያዩ ምቾትን የሚነሱ ነገሮች ሊኖሩ ይችላሉ ማለት ነው። ለምሳሌ ዝናብ ከፍተኛ የሆነ አየር የማንፈልገው አየር ሊገባ ይችላል። ሽታ፣ አዋራ ማለት ነው። ከዛ በተጨማሪ ከፍተኛ የሆነ ኖይዝ ድምፅ መንገጫ ገጮች ሊኖሩ ስለሚችሉ ከኮንፈርት አንጻር መስታወት ከማውረድ ኤሲ የምንጠቀም የተሻለ ነው ማለት ነው። ሌላኛው ከሴፍቲ አንጻር ነው። በተለይ በከፍተኛ ፍጥነት ስናሽከረክር መስታወት መክፈትና ማሸከር ከፍተኛ የሆነ ድምፅ፣ እንዲሁም መረበሾች በተለይ ኩርባ መንገዶች ላይ በከፍተኛ ፍጥነት መስታወት ከፍተን የምናሽከረክር ከሆነ ተሽከርካሪን ሊገለብጥብን ወይ ደግሞ ሊጥልብን ስለሚችል ከሴፍቲ አንጻር ኤሲ የተሻለ ነው ማለት ነው። ሌላኛው ከፊውል ኤፊሺንሲ አንጻር ነው። ኤሲ መጠቀም የፍጆታችን ላይ በ20 ፐርሰንት ይጨ ይጨምራል ማለት ነው። ወይ ደግሞ የነዳጅ ፍጆታችን ላይ በ20 ፐርሰንት አድ ሊያደርግብን ይችላል። ስለዚህ መስታወት አውርደን መጠቀም የተሻለ ነው ስፒዳችን አነስተኛ ከሆነ። ነገር ግን ፍጥነታችን ከፍተኛ ከሆነ መስታወት ዘግተን ኤሲ ብንጠቀም የተሻለ ነው። ምክንያቱም በከፍተኛ ፍጥነት በምናሽከርከርበት ጊዜ መስኮት ክፍት አድርጎ ማሽከርከርም ኤሲ ከመጠቀም በላይ ነዳጅ ሊበላብን ይችላል ማለት ነው። ስለዚህ እንደ ፍጥነቱ ሁኔታ መስታወት ወይም ኤሲ ልንጠቀም እንችላለን ማለት ነው። ስለዚህ ይህንን ማድረግ ይኖርብናል። ሌላኛው በምናቆምበት ጊዜ የምናረጋቸው ጥንቃቄዎች ናቸው። ቢፎር ስቶፒንግ ወይ ደግሞ ከማቆማችን በፊት ኤሲያችንን ኦፍ እናደርጋለን። የመጀመሪያው ስራችን ይሄ ነው። ወይም ደግሞ ኤሲ ሲስተሙ ወይም ኤሲ ኮምፕረሰሩ ከሞተር የሚያገኘውን ኃይል ማስቆም ይኖርብናል ማለት ነው። ስለዚህ ኤሲ ሙሉ በሙሉ ከማጥፋታችን በፊት ተሽከርካሪውን በማቆም ኤሲን ሲስተሙን ማቋረጥ ወይ ደግሞ ማጥፋት ይኖርብናል ማለት ነው። ሌላኛው ኤሲ ካጠፋን በኋላ ወይም ሞተሩ አይድል እየሰራ ያለ ፋኑ በአነስተኛ ፍጥነት ቢሰራ ጥሩ ነው ማለት ነው። ለምን ከኤሲ ሲስተም ውስጥ የኤቫፖሬተሩ ላይ የተወሰነ እርጥበት አዘል አየር ካለ፣ እርጥበቶች ካሉ፣ ያው ረጅም ሰዓት እየሰራ ስለነበረ እንፋሎት ነገሮችም ስለሚኖሩ ያ ነገር ኤቫፖሬተሩ ላይ ተቀመጠ ማለት በቀጣይ ስናስነሳ የተወሰነ እሸታና መታፈን ነገሮች ይኖራሉ። ስለዚህ ሞተሩ ከመጥፋቱ በፊት የተወሰኑ ደቂቃዎች በፋኑ ብቻ ኤሲውን አጥፍተን መስራት ይኖርበታል ማለት ነው። ሌላኛው የምናየው ሜንቴናንስ ነው። ተሽከርካሪያችን ኤሲ ሲስተም በአግባቡ መስራቱን ለማረጋገጥ ሁሌ ሬጉላር ኢንስፔክሽን ያስፈልጋል። ሁሌም ቢሆን ኤሲ ሲስተማችንን መስራቱን ማየት እና በጥገና ባለሙያ ማስፈተሽ፣ የጋዙን ሁኔታ ሲስተሞቹ በአግባቡ እንደሚሰሩ ማየት ያስፈልጋል ማለት ነው። ሌላኛው ክሊኒንግ ኮንደንሰር ነው። የተሽከርካሪያችን ኤሲ ሲስተም ውስጥ አንደኛው ኮንደንሰር ነው። ያ ኮንደንሰር ከራዲያተሩ ፊት ለፊት ይገኛል። ያ ከራዲያተሩ ፊት ለፊት የሚገኘውን ኮንደንሰር ማጽዳት ያስፈልጋል። አዋራ ሊኖር ይችላል፣ ጭቃ ሊኖር ይችላል። የተለያዩ ቅጠላቅጠሎች ተለጥፈውበት ጋዙን ላያቀዘቅዝልን ስለሚችል ያንን በንፋስ እና በውሃ ማጽዳት ያስፈልጋል ያስፈልጋል ማለት ነው። ሌላኛው ቼክ ፎር ሊኪንግ ነው። ተሽከርካሪያችን የኤሲ ሲስተም ላይ ፍሳሾች ካሉ ማየት ያስፈልጋል ማለት ነው። የሚያንጠባጥቡ ነገሮች ካሉ፣ ጋዙን የሚያስተነፍሱ ነገሮች ካሉ ያንን ማየት ያስፈልጋል ማለት ነው። ሌላኛው ቼክ ሩማያን ዋል ተሽከርካሪያችን ኤሲ ሲስተም ከመጠቀማችን በፊት የሁሉም ተሽከርካሪዎች ስለሚለያይ አጠቃቀማቸው ስለሚለያይ ማኗሉን ማየት ያስፈልጋል። ኦፕሬሽናል ማኗሉን ማለት ነው። አንዳንድ ተሽከርካሪዎች ላይ ኤሲ ሲስተማቸው የራሳቸው የሆነ ሴንሰር ስላላቸው በሴንሰሩ አማካኝነት ራሱ ይነሳል፣ ራሱ ይጠፋል ማለት ነው። ስለዚህ ያንን ማየት ያስፈልጋል። አንዳንዱ ደግሞ በራሳችን ማኗሊ ኦፕሬት የምናደርገው ሊኖር ስለሚችል የተሽከርካሪያችን ኤሲ ሲስተም ከመጠቀማችን በፊት ማኗሉ የሚለንን ነገር ማየትና መገንዘብ ያስፈልጋል ማለት ነው። ኤሲን እንግዲህ በአግባቡ ከተጠቀምን ጥሩ አየር ምቹን ድራይቪንግ ኤክስፒሪየንስ እንዲኖረን ያደርጋል ማለት ነው። ስለዚህ ኤሲ አጠቃቀም ይህንን ይመስላል ማለት ነው። ክቡራን ተመልካች ተከታዮች እንዳያችሁት እንግዲህ የኤሲ ሲስተም አጠቃቀም ይህንን ይመስላል ማለት ነው። አንድ አሽከርካሪ በተለያየ የአየር ጸባይ፣ በተለያየ መልክአ ምድራዊ አቀማመጥ ላይ በሚያሽከረክርበት ጊዜ የተለያዩ ነገሮች ሊያጋጥሙት ይችላል። አንደኛው ምንድን ነው የአካባቢው የአየር ሁኔታ ነው። ሞቃት አካባቢ ያጋጥመናል፣ ቀዝቃዛ አካባቢ ያጋጥመናል፣ ዝናባማ አካባቢ፣ ጭጋጋማ አካባቢዎች ያጋጥሙናል ማለት ነው። እንደዚህ አይነት ቦታ ላይ ስንንቀሳቀስ የኤሲ ሲስተም አጠቃቀሙን ማና ከሆነ በእይታ ችግር ለአደጋ ልንጋለጥ እንችላለን። ስለዚህ ይህንን አጠቃቀሙን በአግባቡ ማወቅ ያስፈልጋል ማለት ነው። በሁለት ተከታታይ ክፍሎች እንግዲህ ያዘጋጀውላችሁ ይህንን ይመስላል ማለት ነው። በመጀመሪያው ክፍል ላይ ኤሲ ምንድን ነው ኤሲ ምን አይነት ኮምፖነንቶችን ይጠቀማል ብለን አይተናል። በዛሬው በክፍል ሁለት ፕሮግራማችን ደግሞ ኤሲ ላይ እንዴት መጠቀም እንዳለብን እንዴት አድርገን ኦፕሬት ማድረግ እንዳለብን እና ለኤሲ ሲስተም ምን አይነት ጥንቃቄዎች ማድረግ እንዳለብን አይተናል ማለት ነው። እነዚህን ሁለት ቪዲዮዎች በአግባቡ ካየን ስለ ኤሲ አጠቃቀም የትኛውም ተሽከርካሪ ላይ ብንሄድ አንቸገርም ማለት ነው። ስለዚህ በሁለት ተከታታይ ክፍለ ጊዜ ያዘጋጀሁላችሁ ፕሮግራም ይህንን ይመስላል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የተለያዩ ቪዲዮችን በመለቀበሳ ኖቲፊኬሽን ሊደርሳችሁ የደወል ምልክቷን ተጫኑ። ሀሳብ፣ አስተያየት፣ ጥያቄ ሲኖር ይሄ ቻናል የመማማሪያ ስለሆነ የተለያዩ ሀሳብና አስተያየቶችን ማስቀመጥ ይቻላል ማለት ነው። በቀጣይ በሌላ ትምህርታዊ ክፍለ ጊዜ እስከምንገናኝ ድረስ ሰላም ቆዩ።